የሚወደምስ እንግዲህ እዚህ የተሰበሰብነው የአባቶቻችንን አምላክ የዓለማት ፈጣሪን የዓለማት ቤሳን ሁሉን ፈጥሮ የሚገዛ እርሱን ለማምለክ እርሱን ለማመስገን ነው መሰብሰባችን ስለምንወደው

ትእዛዜ በሱ ዘንድ ያለ የሚጠብቀውም የሚወደኝ እሱ ነው። እርሱ ለመውደዳችን እርሱ ለማምለካችን በእርሱ ለመግዛታችን የእርሱ ለመሆናችን መለያው እነሆ ትእዛዙን መፈጸም ነው። እነሆ ሸክሜ ቀሊል፣ ቀንበሬም ልዝብ ነው ያለ እርሱ አስቀድሞ በነቢያት ማርያም በሐዋርያ በጀልን እንዴት መኖር እንዳለብን እንዴት መጓዝ እንዳለብን አስተምሮ መክሮ ዘክሮ ሕግና ሥርዓትን ሰርቶልናል። ትእዛዛትን አስሰብኮልናል። እንደውም ሐዋርያትን አስተምሮ ሽሞ ሸልኖ ካሰማራ እነሆን ትእዛዛቱ ከእኛ ዘንድ ደርሰዋል። ስለዚህ ከእርሱ ጋር አብረ ለመኖራችን የእርሱ ለመሆናችን እርሱ አባታችን እኛ ልጆቹ ለመሆናችን ዋነኛ መለያው እንሆ ትእዛዙን መፈጸማችን ነው። በእውነት እሱ የምናፈቀው እሱ የምናፈቀው ለእሱ የምንገዛ ለመሆኑ ምልክቱ ትእዛዙን መፈጸም ወገኖችን ዛሬ ስንቶቻችን ትእዛቱን እንፈጽማለን? ዛሬ ስ ስንቶቻችንን ለህቡ ስዓቀላይንን አዛዥ ነን። እግዚአብሔር የሚወደውን እናደርጋለን። እግዚአብሔር የማይወደውን እንጸየፋለን። ህይወታችንን ይመስራል። እነሆ እግዚአብሔር ደነ ለምን ለምን አገራችን ችግር አላት? ለምን ቤተክርስቲያን ታወቀች? ወገኖች፣ ይሄ ሁሉ የሆነው ትዕዛዙን መፈጸም ባለመቻላችሁ፣ ለህቡ መንገዛት ባለመቻላችሁ ነው። ዛሬ የቤተክርስቲያን ግ ተል ዛሬ የቤተክርስቲያን እየተከበረ አይደለም፣ መንገው አይደለም ምዕመናን አይደላችሁ። ከላይ ጀምሮ አደራ የተሰጣቸው ልገሮችን አሰባሩ ጠቦቶችን ጠብቁ በጎችን አሰማሩ፣ የተባሉት ከእግዚአብሔር ትእዛዝ ይልቅ ለምድራዊ ነገሥታት የሚያጎደብሱ ቤተ ክርስቲያንን ለስጋ ክብራቸው ሲሉ አሳልፈው የሚሰጡ መንጋውን የዘነጉ ምድራዊ አላቂ ደቃቂ የሆነ የሳንቲም ላቂ የሳንቲም ድቃቂ የልብስ ላቂ የሚያጓጓቸው ሆነዋል። ዛሬ ቤተ ክርስቲያን የታወቀችው በዚህ ነው። ዛድ አገራችን ሰላም ያርጣቸው በዚህ ነው። እነሆ በቅዳሴ ላይ ሊያቀፉ በተቅድሳት ላይ የቤተ ክርስቲያን አደርጋዮች እነሱ ናቸውና እግዚአብሔር እነሱ ረጅም ወራት ይሰት ዘንድ ያለነውን በንጽህና ሆነው በውቀት የእግዚአብሔርን የቃል ያቀድ ዘንድ ብሎ የፓትርያርኩን እና የሊቀ ጳጳሱን ስም ይጠራል። የቤተ ክርስቲያን አገልጋዮች እነሱ ናቸውና እግዚአብሔር ለእነሱ ረጅም ዘመን ይሰጥ ዘንድ ያለ ነውር በንጽህና ሆነው በእውቀት የእግዚአብሔርን ቃል ያቀኑ ዘንድ ይላል። ዛሬ በእውነት የቤተ ክርስቲያን አገልጋዮች ነን ወይ? ዛሬ ከታች ካለንም ከዲያቆናቱ እስከ ፓትሪያሪኩ ድረስ በእውነት ዛሬ እግዚአብሔርን ነው የምናገለግለው? ቤተ ክርስቲያንን ነው የምናገለግለው? ይህንን መፈተሽ አለብን ወገሮች። ያለ ነውር ነው ያ ያለ ነውር በቅድስና በንጽህና ሆነም ይላል። ዛሬ እውነት ነውር የለብንም ወይ? ዛሬ ንጹሐንን ወይ? ዛሬ በቅድስና ነው የምናገለግለው ወይስ በአመፅ በትዕቢት በተንኮል በክፋት ባአቅያት ተነክረን ነው በግም ይቻላለን። እነሆ ያለ ነውር በንጽህና ሆነው በእውቀት ነው ያለ። ዛሬ ስንቶቻችንን ቤተክርስቲያናችን በግሁም እናውቃት። ይችን ስንሉም ቤት ይችን የሐዋርያት የሰበሰቧትን ቤተክርስቲያን ክርስቶስ በወርቃማ ደሙ የገዛትን ቤተክርስቲያን በእውነት ሥርዓቷን ፊቷን ጠንቅቀን የተረዳን የምናውቅ ስንቶች ነን? ከተረዳን ስ በዛ የምንጓዝ ስንቶች ነን? አው ዛሬ እኮ ከእውቀት ነፃ የሆኑ ሰዎች መሪ የሆኑበት ዘመን ነው። ስልጣን በገንዘብ የሚገዛበት በእውቀት አይደለም፣ በህይወት አይደለም፣ በምግባር አይደለም። ስለዚህ ነው እነሆ የሚወንህሲኖ ትዛዜነበብት የሚለው ቃል በመርሳታችን ችግር ላየወደ ሆች ከትቢያሲና በምስባክ ሲል እንደሰማችሁ ቅዱስ መንፈስን ከእኔ አታርቅብኝ ብሎ ቅዱስ ዳዊት የለመነው ልመና ነበር። የተዜበው የእግዚአብሔር መንፈስ ከኛ ከተለየ ሥጋውያን እንሆናለን። የምንሰራው የሥጋ ሥራ ነው። የመንፈስን ሥራ እግዚአብሔር ከኛ ጋር ሲሆን ነው፣ መንፈስ ቅዱስ ከኛ ጋር ሲሆን ነው መልካም ሥራ የምንሰራው። እግዚአብሔር መንፈስ ቅዱስ ከኛ ተለይቶ በመንፈስ ቅዱስ የምንመራ ነን የሐዋርያት ተከታይነት ምንን እውነት አይደለም። ስለዚህ በትእዛዙ ልንሄድ ይገባናል፣ ትእዛዙን ልናክብር ይገባናል። ምእመናን እናስውር፣ በተለይ እናቶች በተለይ የህቶች የሰንበት ትምህርት ቤት ወጣቶች እናሰው። ቤተ ክርስቲያን ጭንቅ ላይ ነው ያለችው። ቤተ ክርስቲያን አደጋ ላይ ነው ያለችው። ዛሬ እረኞቻችን እረኞች አልሆኑም። በሌሎች አህታ አብያተ ክርስቲያናት ላይ የደረሰው አደጋ እኛም ጋር መጥቷል። ዛሬ ወገባችንን በአጭር ልንታጠቅ ይገባል። ልንዘጋጅ ይገባል። ሰማዕትነት ተጋድሎ ከፊታችን እየመጣ ነው አባቶቻችን ካህናትን አስቀድመን ልንከተል ይገባል የቤተ ክርስቲያን ያልሆነን ነገር አንቀበልም ልንል ይገባል መልክ ሲለውጥብን አዝማሚያው ሲቀየርብን ዝም ብለን ልንቆተት አይገባም መከራ ላይ የጣላት አንዱ የእኛ የመጣውን ሁሉ መቀበል ነው የአባቶቻችን ሥራ ሲቀየር ዝም ማለታችን ነው አዲስ ነገር ሲተከል እያየን እንዳላየን ማለፋችን ነው። ይሄ ዳበቃ ይገባዋል። ይሄ ደግሞ ይገባዋል። እግዚአብሔር አምላክ በቸርነቱ የኛ ሰው ግድልን ሁላችንን፣ ቤተክርስቲያንና ሀገራችን ያለችበትን ሁኔታ ተረድተን እረኛ እንደሌለ ቁርጣችንን አውቀን በእውነት የሚያሰማራ ለቤተክርስቲያን የሚያስብ አባት የታጣበት ዘመን መሆኑን አውቀን እግዚአብሔር እውነተኛ ሐዋርያ እውነተኛ አባት እንደነ ተክለ ሃይማኖት እንደነ ዜና ማርቆስ እንደነ አባ ሰላማ ከሣቴ ብርሃን እንደነ አቡነ አረጋዊ እንደነ ኢየሱስ ሞዐ እንደነ አቡነ ሀብተ ማርያም አይነት ቅዱሳን እስከሚሰጠን ድረስ በሥራችን ካሉት ካህና ተፈኞቻችን ጋር ሆነ በአንድነት ቆመን ተጋድሎ ልንፈጽም ለተጋድሎ ልንነሳ ይገባል። እግዚአብሔር መንፈስ ቅዱስ እውነቱን ይግለጽልን፣ በፍቅሩ ያኑረን። ፍቅሩ ገብቶን እንደ አባቶቻችን ፍቅሩን ገብቷቸው አስወዳጅ አስገዳጅ ሳይኖርባቸው እንሆ በአዕምሯቸው ውስጥ መስቀሉ ተተክሎ እንደኖሩ እኛም የቀራንዮውን መስቀል በአዕምሯችን ውስጥ ተክለን ሳንረሳው በፍቅሩ በትእዛዙ ኖረን መንግሥቱን ለመውረስ ያውቃል ያስተማረን የመከረን የሰራዊት ጌታ ነው። የእናታችን አማላጅነት የመላኩ ተራዳይነት አይልህ የጎደለውን ሞልተው የጎበተውን አቃተው ክቡር